ታላም እንዴት ሰንብታችኋል ወደ ተመልካቾቻችን፣ ይሄ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር፣ እንደሁል ጊዜው የተለያዩ ሀሳቦችን እያነሳን ከናንተ ጋር ጥሩ ቆይታ እናደርጋለን። የፕሮግራሙ አናዘጋጅ የካፊ ኢንስትራክተር ኢንስትራክተር ሽፈረሸቱ ዛሬም ከኛ ጋር ጥሩ ቆይታ ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማምር ነኝ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ሳምንቱ እንዴት አለፈ? ነው እንግዲህ፣ በእኛም ፕሮግራም ላይ የተለያዩ ሀሳቦች ይነሳሉ። ከወድ ተመልካች አድማጮቻችን የሚመጡልን ጥያቄዎች አሉ። እኛም ደግሞ ከተመለከትናቸው ጨዋታዎች ላይ እያነሳን የመወያ ሀሳቦችን ይዘን የምንቀርብበት ፕሮግራማችን ነው። ለዛሬም የተለያዩ ሀሳቦችን ይዘን ወደ ወድ ተመልካቾቻችን የምንቀርብ ነው የሚሆነው። እንደ መግቢያ እንዲሆነን አንድ ጉዳይ እናንሳና ፕሮግራማችንን እንጀምር ስለ በመልሶ ማጥቃት ውስጥ ስለሚነሱ ጉዳዮች አንዱን እናንሳ። በመልሶ ማጥቃት ላይ አጥቂና ተከላካይ በጨዋታ ላይ ይታገላሉ። አጥቂው ለማግባት፣ ተከላካዩ ደግሞ ግብ እንዳይሆን ለማድረግ በዚህ መሀል ታዲያ በፍጹም ቅጣት ምት ክልል ውስጥ ነው እና ይሄ ነገር የሚደረገው ኳሱ በተከላካይ እጅ ይነካል። ታዲያ በእለቱ የመሀል ዳኛ የነበረው ዋናው ዳኛ ያንን ሁነት ወይም ደግሞ እዛጋ የነበረውን እንቅስቃሴ አልተመለከተም። ምናልባት ለዛ በጣም ቅርብ የሆነው የእለቱ የረዳት ዳኛ ነውና ምናልባት የመሀል ዳኛው በቦታው ላይ ስላልነበረ ረዳት ዳኛው እዚህ ነገር ላይ ጣልቃ መግባት ይችላል ወይ? በዚህ ጉዳይ ላይ በተከላካይ በተነካ ኳስ ላይ የቅርቡ ረዳት ዳኛ ጉዳዩ ላይ ሊገባ ይችላሉ? ምክንያቱም ዋናው ወይም ወሳኙ ብለን በሁሉም ፕሮግራሞቻችን ላይ ስናነሳ እንደነበር ነው የመሀል ዳኛው ውሳኔ ነው ይባላል። ረዳት ዳኛው ጣልቃ እስከምን ድረስ መግባት ይችላል? እሺ አመሰግናለሁ ወደ ጥያቄው ቀጥታ ከመግባታችን በፊት የረዳት ዳኛ ብለን የምንለው ምንድን ነው ተግባሩ የሚለውን ግልጽ ማድረጉ የተሻለ ይሆናል ምክንያቱም ከሱ ሀላፊነት አንጻር ይሄ ምን አይነት ኢንሲደንቶች ወይም አጋጣሚዎች ምን አይነት ድርጊቶች ሲፈጸሙ ነው እሱ ጣልቃ የሚገባው የሚለውን ለመመለስ ያመቻል ምንድን ነው የህጉ መንፈስ ረዳት ዳኛን ተግባር የሚዘረዝረው በስድስተኛው ህግ ላይ ነው። ሌሎች የጨዋታ ወይም የግጥማው ዳኞች ብሎ ለውጠውታል። ቀደም ሲል ረዳት ዳኛ ነበር የሚለው ስድስተኛው ህግ ስንጀምር ትምህርት ስንጀምር ጀምሮ እስከ ቅርብ ጊዜ ድረስ ስድስተኛ ህግ ከተባለ አንድ ዳኛ ወይም የዳኝነት ትምህርት የወሰደ ሰው ስድስተኛ ህግ ምንድን ነው ሲሉት፣ ረዳት ዳኛ ነው የሚለው የነበረው። አሁን ግን ከጥቂት ሶስት አራት አመት በፊት ጀምሮ ሌሎች የግጥሚያ ዳኞች የሚል ስም ሰጠው። ሌሎች የግጥሚያ ዳኞች ነው ስድስተኛው ህግ ና እንዲህ ከተባለ በኋላ ግን እሱ ውስጥ አንዱ ምንድን ነው ማለት ነው ረዳት ዳኛ ነው። እንደምታውቀው እንግዲህ ተጨማሪ ረዳት ዳኛም ይባላል። አራተኛ ዳኛ አለ። እነዚህ እነዚህን እዛ ውስጥ በመክተት ነው እንትኑን ያሰፋው። ሁሉም የራሱ የቪዲዮ ረዳት ዳኞች አሉ። እነዚህ እነዚህ ስላሉ በጥቅል ሌሎች የግጥሚያ ዳኞች በሚል ያዘው። አሁን ከዛ መሀል ነው እንግዲህ አውጥተን የምንነጋገረው ማለት ነው። ረዳት ዳኛ የምንለው በእግር ኳስ ዳኝነት ውስጥ ተግባሩ ምንድን ነው? በአጭሩ ምንድን ነው የመወሰን ስልጣኑን ለዳኛው በመተው ነው ሰብጀክት ቱ ዘ ዲሲሽን ኦፍ ዘ ሬፈሪ የመወሰን ስልጣኑ ለዳኛው በመተው የሚከተሉትን ተግባራት ይፈጽማል፣ ይለና በዝርዝር ይወጠዋል። እነ የሚወጡ ዝርዝሮች መሀል እንግዲህ ዳኛው በአቋቋም ምክንያት፣ በአቅጣጫ ለመመቻቸት ምክንያት ከእይታ የራቀውን ተግባር የራቀውን ፋውል ወይም ድርጊት በአቅራቢያ የሚገኘው ረዳት ዳኛ ያመለክታል ይላል ቻንዱ ነው። ስለዚህ አሁን ወዳልሽው ጥያቄ ስመለስ ይሄን ህግ ተንተርሶ በአጠገቡ ረዳት ዳ ዋናው ዳኛ በሌለበት ለውሳኔ ለመስጠት በማይችልበት ሁኔታ ጨዋታው ህግ ተጥሶ ካየ ወዲያውኑ ምልክት ያደርጋል። ዛሬ ጥሩ ነው ጊዜው በሆቲ ኮቲ በዚህ በእሱ መነጋገር ይቻላል፣ ማሳወቅ ይችላል። በባንዲራውም በዚህ በማራገቢያውም ቢሆን እንደዚህ አድርጎ ይህንን እንደዚህ ማድረግ ይችላል። ስለዚህ አድርጎ ይህንን እንደዚህ ካለ አንድ ችግር አለ፣ ጥፋት አለ ማለት ነው። ስለዚህ ወዲያው ወደሚመታበት ኤሪያ ያመለክታል ማለት ነው። ይሄ የሚሆነው መቼ ነው? ዳኛው ሊወስን በማይችልበት ሁኔታ ዳኛ እዚህ አካባቢ ነው ኳስ ሄዷል። እዚህ ገደማ ነው እዚህ እና ይሄ ይታገላሉ። ስለዚህ እንዳውም አራት ቁጥር ኳሱን በእጁ ይነካል። ሲነካ የነካው ኳስ የት ቦታ ላይ ነው የነካው? እዚህ ላይ ከሆነ ልክ እዚህ ጋር ነው የነካው ብሎ ካለ ምን መሆኑ ነው? ሁለው ውሳኔ ነው የሚሰጠው። አንድ ኳሱ በእጁ ተነክቷል እያለ ነው። እዚህ ጋር ቢሆን እዚህ ጋር ቢሆን የነካው በምልክቱ ወጣት ምቱ እንዲመታ ያመለክተዋል። አሁን ግን እዚህ ጋር ስለተነካ ፍጹም ቅጣት ክልል መስመር ላይ ስለሆነ መስመሮች ሁሉ ደግሞ ወደ ተካለሉበት ይቆጠራል ስለሚል ህጉም ፍጹም ቅጣት ምት ነው የሚሆነው። ስለዚህ እዚህ ጋር ሆኖ የተነካውን ኳስ ረዳት ዳኛው በአጋጣሚ ይሄ ኳስ በረዥም የመጣ ነው፣ ካውንተር አታክ ነው፣ ከዚህ ገደማ ነው የተመታው። ለዚህ ለሰባ ቁጥር ነው የሰጠው። ዳኛውን በቅርበት ያይ ነበር። ይህ ኳስ ነው መጥቶ እዚህ ጋር ቀርቦ እነዚህ የታገሉበት፣ ዳኛው ግን ርቀት አለው፣ ከዛ እዚህ ድረስ እስከሚመጣ የድርጊት ተፈጽሟል አላየም። ይህንን ይሄ ማመልከት ይችላል፣ ማመልከት ነው ሁሉም ህግ ላይ ማመልከት ማማከር ይችላል ነው እንጂ መወሰን ይችላል ለመወሰን ስልጣን የለውም። ረዳዳ ማመልከት ነው የተደረገውን ድርጊት የጥፋቱን አይነት ያስረዳል። ለረዳ ዳኛም እዚህ መሀል እንግዲህ ዲስፕሊንም ሊኖር ይችላል። የዲስፕሊን ጥፋት የዲስፕሊን ጥፋት መቶትም ሊሆን ይችላል፣ ተፍቶበትም ሊሆን ይችላል እና ጎትቶት ብቻ ያሉት ጥፋቶች በሙሉ ሊከናወኑ ይችላሉ። ግን የት ነው? እዚህ አጠገቡ ላይ ነው። እዚህ አጠገቡ ላይ ከሆነ ግድ ነው ማመልከት፣ ግዴታ ነው። መታለፍ የለበትም ጥፋቱ እንዳውም ለረዳት ዳኛው ከዚህም ላቅ ያለ ስራም ሰጥቶታል። ምንድን ነው ለምሳሌ፣ ይሄ ረዳት ዳኛ እንዳልኩት ከዛ ነው የሚመጣው። እዚህ ገደማ ነው ያለው ቅጣት ምቱ። እዚህ ጋር የሚመታ ከሆነ ይሄ አላስመታ ቢለው ይሄ ዳኛ ከዚህ እዚህ መጥቶ ይሄንን ችግር ለመፍታት ከሚያደርገው እንቅስቃሴ ይልቅ ረዳዳኛው ወደ ውስጥ ይገባል። ወደ ውስጥ ይገባና ይሄን እዚህ ጋር ለዚህ ኳሱን ማለት ነው እንዲመታ እዚህ ጋር ሆኖ ራቅለት ይለዋል። አራት ቁጥር ራቅለት ሊለው ይችላል። እስከ መግባት ድረስ ነው ቦታው፣ እንዳያሳስት ቦታው እዚጋ ነው ብሎ ማለት ይችላል። እዚጋ መቆም ብቻ አይደለም መግባትም ይችላል። ገብቶ አስተካክሎ ውልቅ ይላል እንደገና እሱ ከዛ በኋላ ያለውን እሱ ተከታትሎ ያስፈጽማል። መሀል ሜዳም ውስጥ መግባት ይችላል ማለት ነው። ይሄ በሌለበት ሁኔታ ይሄ ብቻ አይደለም ለረዳት ዳኛ የተሰጠው ስልጣን። በአጋጣሚ ይሄ ኳስ ሰባት ቁጥር ይዞ እየመጣ እያለ ረዳት ዳኛው ዋናው ዳኛ እዚህ ጋ ነው ያለው እየተከታተለ ባለበት ጊዜ በአጋጣሚ አንኮንሽስ ይሆናል ይወድቃል። ይሄ ሲወድቅ ይሄ ኳስ በዚህ እግር ነው ያለው። ይሄን ኳስ እየገፋ ሄዶ እሱ ሲወድቅ ኬዞቹ አንድ ቢሆኑና ይሄ ኳስ ተመቶ ግብ ቢገባ ግብ ቢገባ አሁን ይሄ ወድቋል አላየውም። ስለዚህ ተጫዋቾች ወይም የዚህ የገባበት ቡድን ደጋፊም ሆነ ተመልካችም ይሄ ማነው ቡድን አመራሮቹ በሙሉ ግብ አይደለም ብለው ቢሉ ግብ መሆኑን ይሄ እስካየ ጊዜ ድረስ ግቡን እንዲጸድቅ ይደረጋል። ይሄ በሚነቃል ይነቃል፣ ነቃ ብለን እንበል። ጥቂት እንትን አንኮንሽስ ሆኖ ሊሆን ይችላል። ተመልሶም በዛ ሰከንድ ውስጥ በእግሩ ሰባት ቁጥር የያዘውን ኳስ መጥቶ ግባ ከዛ በኋላ ነው አንተ የነቀኸው ብሎ ሊያስታውሰው ይችላል። ዳኛው ሊቀበለው ይገባል ይላል። እስከዚህ ድረስ ስልጣን አለው ማለት ነው። በአንድ ችግር ምክንያት ዳኛው ውሳኔ ሊሰጥ በማይችልበት ሁኔታ ላይ አቅራቢያ ያለ ረዳት ዳኛ ጣልቃ ገብቶ ያንን ውሳኔ ያንን ጨዋታ ሊያስቀጥል ይችላል ይላል። አሁን ያስቀጠለው ለዚህ ነው። ሊያስቀጥል ይችላል ማለት ይሄን ጨዋታ ኳሱ ይወድቃል እየመታ ነው ኳሱን። በዚህ ጊዜ የወደቀ ይሄ ኳስ በፊሽካ አልቆመም። ልጁ እየተጫወተበት ነው። መታ እናገባው አስቀጥሎታል። ይሄ ምን ጨዋታ ማን ነበር እያየ ያለው ረዳት ዳኛው ነው እያየ ያለ። ግቡ ጸደቀ፣ በቃ ጸደቀ። መጽደቁን ግን ለአራተኛው ዳኛ ማሳወቅ አለበት። ነው እንግዲህ የረዳት ዳኛ ትልልቅ ስራዎች እንግዲህ እነዚህ ናቸው። አሁን አራተኛ ዳኛ ስላለ እዚህ ቁጥር አውጥቶ ገሌ በገሌ ይለወጣል የሚል የተቀያሪ ተግባር ይፈጽም ነበረ። ቀደም ባለበት ጊዜ ግን በፊት ሁለት ቁጥር ይህ ማን ነው? ሁለተኛው ወይም አንደኛው ረዳት ዳኛ እዚህ ይመጣል፣ መሀል ዳኛ ከዛ ሌላው ተጫዋች ወረቀቱን ይዞ ይመጣል። እሱ በመለወጫው ይሄ ስምንት ቁጥር ገብቷል፣ ስምንት ቁጥር ዘጠኝ ቁጥር ይወጣል ብሎ ማሳወቅ አለበት። በባንዲራው አሳውቆ ተጫዋቾቹ እንዲገቡ ያደረግ ነበር። ዛሬ ይሄ ሁሉ አልቋል፣ ተቱቷል። እዚህ አራተኛው አለ። ግን ባያየው፣ ረዳት ዳኛው ለዋናው ዳኛ ምልክት ማድረግ አለበት። አላየውም። ስላላየው ነው። ባለማየቱ ምን የሚል ህግ አለ? ባለማየቱ የሚለወጥ ተጫዋች እዚህ አለ፣ ቆመዋል ሁለት ሆነው እንደዚህ የሚለወጡ ናቸው። እዚህ ሌሎችን ለመለወጥ ነው። እዚህ ቆሞ ሲያይ ረዳዳኛው ይህን ባንዲራውን ምልክት ማድረግ አለበት። የሚለወጥ ተጫዋች አለ ማለት ያስፈልጋል። ይህንን ሲል በአጋጣሚ አሁንም አላየውም በተጫዋቾች መሀል ስለሆነ ይሄኛው ረዳዳኛ ግን አይቶታል። ጨዋታው ሲቋረጥ ይሄኛውም ረዳዳኛ የዚህም በማየት ይሄን ያሳያል። በዚህ ጊዜ ረዳዳኛው ፊሽካ ነክቶ ጨዋታው ቅያሬው እንዲደረግ ያደርጋል። ይሄ እንግዲህ ቴክኖሎጂ ባልገባበት ኤሪያ ነው። ፊሽካና ባንዲራ ብቻ በሚሰሩበት ዛሬ የጎል ላይ ቴክኖሎጂ ተግባራዊ በሚሆንበት የዚህ በድምፅ መነጋገሪያው በጆሮ ላይ አድርገው በሚያደርጉት ንግግር በሌለበት ሁኔታ ነው። አሁን እነኚህ ሁሉ ስላሉ በመነጋገር ብቻ እንኳን እነሱ በቃ በቃ እና ስለዚህ ይህን ሁሉ ነገር የሚደረግበት ነው። እና ለረዳት ዳኛ በተሰጠው ስልጣን መሰረት፣ ቅድም በነገርኩ ስልጣን መሰረት ለዋናው ዳኛ እገዛ ያረጋል፣ ምክር ይሰጣል። እና ኢንሲስት ሳይሆን አሲስት ያረጋል ነው። ኢንሲስት ከሆነ ይገፋፈዋል፣ ወደ ጥፋት እንዳይገፋው ነው። እሱ ላይ መቆጠብ አለበት። ረዳት ዳኛ በተቻለ መጠን ውሳኔዎች ሁሉ ዳኛው ላይ ነው መሆን ያለባቸው። ግን እንዳሁኑ አይነት ክሪቲካል የሆኑ ነገሮች ካሉ ግን መደረግ ያለበት ግድ ነው፣ በምልክት ለዋናው ዳኛ ማሳወቅ ይቻላል ማለት ነው። ስቡ ምረዳት ስለሆነ ዳኛው ሊረዳ የገባ እስከሆነ ድረስ ያንን የማድረግ ኃላፊነት ነው የሚኖርበት። ውድ ተመልካቾቻችን ግልጾ ኖርላችኋሉ ላይ እናስባለን ለዕለት ወዲያዝ ነው። ሌላኛ ሀሳብ እንሂድ ና ዳኞች ና ይዟቸው ስለሚገቡ መሳሪያዎቻቸው ጥቂት ብንል ጥሩ ነው። እንግዲህ አንድ ዳኛ ይዟቸው የሚገቡት የተለያየ ቁሳቁሶች አሉ። ቁሳቁስ ስንል ለጨዋታው ማከናወኛ የሚሆን ወይም ደግሞ በእለቱ ለሚደረጉ ጨዋታዎች ማስኬጃ የሚሆን ነው። ከነዛ መካከል ያው ሁልጊዜ ማብረት የሚኖር የማይጠፋ ነገር አለ፣ ቢጫ ካርድ፣ ቀይ ካርድ። በካርድ ካነሳንና ስለ ቢጫ ካርድ ና ቀይ ካርድ ደግሞ ካነሳን እንደሚታወቀው ጨዋታ ላይ ቢጫ ካርድ ማስጠንቀቂያ ነው። የመጀመሪያ ቢጫ ካርድ፣ ሁለተኛ ቢጫ ካርድ ደግሞ ለቀጣዩ ቀይ ካርድ የሚሰጥበትና የመጨረሻው ወይም ደግሞ ተጫዋቹ ከሜዳ የሚወጣበት ነው። በአንድ ቢጫ ከዛ በሁለተኛው በቀይ ይወጣልና ይህንን ማስኬጃ ነው። ይሄ ሁሉም ሰው የሚያውቀው ጉዳይ ነው። ነገር ግን አብዛኞቻችን የማንረዳው ወይም ደግሞ የማይገባን ነገር አለ። ሶስተኛ ቢጫ ካርድ የሚባል ነገር እንሰማለን። እና ሶስተኛ ቢጫ ካርድ የትኛው ቦታ ላይ ነው የሚሰጠው? የትኛው ቦታ ላይ ነው የሚተገበረው? አለ ወይስ እና ምን ማለት ነው ሶስተኛ ቢጫ ካርድ? በጨዋታ እንዴት ይታያል? አፈጻጸሙስ እንዴት ሊተገበር ይችላል የሚለውን ነገር መጀመሪያ ሶስተኛ ቢጫ ካርድ አለው? ኢንስትራክተር፣ ስለ እሱ ብንል መልካም። እሺ፣ ጥሩ ነው፣ ኢንተሬስቲንግ ነው ጥያቄው። ምክንያቱም ብዙ ሰው ብዙ የስፖርት አፍቃሪው ስለዚህ ምንም አቴንሽን ላይ ኖረው ይችላል፣ ማለት ትኩረት ላይ ያረግበት ይችላል። እንደኛ በሜዳ ላይ አይታይም አይታይም። ይህም ሚስጥር፣ ሊያውቁት የሚችሉት ዳኛ፣ ረዳት ዳኞች እና በዚህ አካባቢ ያሉት ወይም ደግሞ በዚህ ጉዳይ ላይ ጥናት ያደረጉ ክትትል የሚያደርጉ ባለሙያዎች ናቸው። ምንድን ነው ሶስተኛ ቢጫ ካርድ የሚባለው ያልን እንደሆነ ተጫዋቾች ጥፋት ያጠፋሉ። ጥፋት ሲያጠፉ ቢጫ ካርድ፣ ቀይ ካርድ ነው የምናውቀው የቢጫ ካርድ መንፈሱ ቸልተኝነት ላይ ያተኮረ ነው እና ዴሊብሬት በሆነ ወይም ሆን ተብሎ በቸልተኝነት በሚደረጉ ጥፋቶች ላይ ቢጫ ካርድ ናቸው። የታወቀ ነው። አይነቶቹ ብዙዎች ናቸው። ቀይ ካርድ የምንላቸው ኃይል በተቀላቀለበት ሁኔታ ከተመጣጠነ ኃይል በላይ በተጋጣሚው ላይ ጥፋት ሲሰነዝር ያ ቀይ ካርድ ይሰጣል። እሱ ብቻ አይደለም ቫይለንት ኮንዳክት የምንለው አለ። የጠበኝነት የጠብጫሪነት ተግባር ከመጫር እስከ መፈጸም ድረስ ባለው አንስፖርቲንግ ቢሄቪየር ላይ ቀይ ካርድ ይሰጣል። ከዛ በመለስ ግን ይሄንን ባህሪ በቸልተኝነት መፈጸም ሲጀምር ቢጫ ካርድ ነው ሊያድግ ስለሚችል ነው። እንግዲህ እነዚህ የምናያቸው ናቸው፣ በየጨዋቱ ላይ የምናያቸው ናቸው በየጨዋታው እንቅስቃሴ ላይ አሁን ምንድን ነው ሌላው አንድ ተጫዋች ጥፋት ያጠፋል። ጥፋት ሲያጠፋ ዳኛው ሶስት ነገሮችን ያያል። እነኚህ ናቸው መመዘኛው፣ የማንኛውም ዳኛ፣ የየትኛውም ሀገር ዳኛ ሶስት ናቸው እነኚህ ሶስቶቹ ኬርለስ እንግዲህ ኬርለስ ማለት ከጥንቃቄ ጉርለት ጨዋታ ሊያደረግ ይችላል። አንድ ተጫዋች ሌላው ቸልተኝነት ነው ቸልተኝነት ነው። ቸልተኝነት ማለት ምን ማለት ነው? ለስቲ ሊመጣ የሚችለውን ነገር እያወቀ የመጣ ይምጣ ሲል ነው፣ ቸልተኝነት አጭሩ በሰውን በሚገባው ቋንቋ የሚያስከትለውን ውጤት ያውቀዋል፣ ይፈጽመዋል። ቸል በቸል ማለት በምን ቸገረኝ ቢጫ ካርድ ባይ ነው በሚል ነው እሱ ነው። ከቅድሙ ይለያል። ኬርለስ ማለት ጥንቃቄ ሳያደርግ ለእሱም፣ ጥንቃቄ አያደርግም፣ ለተጋጣሚውም ጥንቃቄ አያደርግም። ስለዚህ ከጥንቃቄ ጉድለት የሚፈጸሙ ጥፋቶች አሉ እነሱን ኬርለስሊ የተፈጸሙ ናቸው፣ ከጥንቃቄ ጉድለት ናቸው ተብሎ በምክር ነው የሚታለፉት። ቢያቅኖሮ እንደሚጎዳው እያየ እንዲህ ተሰነዘረ እንትን ላይ ሄዶ ሆዱን አይሰጥም። አንድ ያኛውም ሆዱን እንደሚመታው እያወቀ እግሩን እቅር በሆነ ተጫዋች ላይ እግሩን አይገፋም። ግን በመሃል ደግሞ ኳስ ስላለች ኳስንም እንትን ያደርጋሉ፣ ምክንያት ያደርጓታል፣ ልጫወት ነው በሚል ይሄ እንግዲህ አንዱ በኬርለስ ነው የሚያየው። በኳስም በመግፋትም በማታለልም ጊዜም ሊሆን ይችላል የሚደረግ ነገር አለ። ሁለቱን እንግዲህ ካገኘን መጀመሪያ ኬርለስ ነው ከዛ ቸልተኝነት ነው ይሄ ካረግን በኋላ ሬክለስ የምንለው ማለት ነው። ቸልተኝነት ብለን የምንለው ሬክለስ ነው፣ ያንን ኬርለስ ብለናል። ቀጥሎ የሚመጣው ኤክሰሲቭ ፎርስ የሚባል ነው። ኤክሰሲቭ ፎርስ መነሻው ምንድን ነው? ጥፋት ነው። ጥፋቱ ግን ምን ሆኗል? ከፍ ያለ ሆኗል። እንዳውም ሲተረጎም የጨዋታ ከፍተኛ ጉዳት የሚያደርስ ከፍተኛ ጉዳት የሚያደርስ ነው። ያልተመጣጠነ ኃይል ተጠቅሞ ነው ያንን ያደረገው ወይም በሌላ አነጋገር ሲሪየስ ፋውል ፕሌይ ነው። ተጫዋች ፋውል ሊያረግ ይችላል። ፋውል ፕሌይ ማለት ጥፋት ያለበትን ጨዋታ ሊንቀሳል ሊያደርግ ይችላል። እሱም በቅድም በሁለቶቹ እናደርጋለን። ፋውሉ ምን አይነት ነው ? ኬርለስ ነው፣ ቅድም እንዳልኩት የለም። ይሄ ኔግሊጀንስ አለበት ቸልተኝነት አለበት። ሬክለስ ነው ብለን ስንል ደግሞ እሱ ላይ ደግሞ ቢጫ ካርድ እናደርጋለን። የአሁኑ ግን ከሁለቱም በላይ ሆኗል እና ጉዳት የሚያደርስ ነው ያልተመጣጠነ ሀይል ነው የተመጠነ ማለት ምን ማለት ነው? ያልተመጠነ ምንድን ነው? ይሄኛው ተጫዋች የሚችለው የሚታገለው መታገል ተገቢ ነው፣ መታገል ይቻላል። ታግሎ አንዱ አንዱን ለማሸነፍ በሚደረግ እንቅስቃሴ ነው ወይስ ጨርሶ እንዳይታገለው የሚያደረግ ነው? ይሄን ነው መመዘን ያለበት ዳኛ። ጨርሶ እንዲታገለው በማያረግ ኤክሰሲቭ ፎርስ፣ ባልተመጣጠነ ኃይል ያን ተጫዋች ላይ ጥፋት ሲፈጽምበት ቀይ ካርድ አሁን እንግዲህ እኒህ ሶስቱን ካገኘን አንድ ቢጫ ካርድ ቅድም አየን፣ አሁን ቀይ ካርድ አየን። ምንድን ነው ታዲያ ሶስተኛ ቢጫ ካርድ የሚለው ላይ እንመጣለን። በመንፈስ ነው ይሄ የሚያዘው፣ በህሊና ነው የሚያዘው። ይሄ ልጅ ቅድም ቢጫ ካርድ ሰጠ ነው። ቆየና ከሀያ ደቂቃ በኋላ ወይም ከረፍት በኋላ ጨዋታው ሊያልቅ አንድ ሀያ ደቂቃ ሲቀረው መሀል ላይ ማለት ነው ሌላ ቢጫ ካርድ የሚያሳየው ጥፋት ተፈጸመ። በሁለተኛው ቢጫ ካርድ ቀይ ካርድ ነው እሱ። ግን ልጁ ምን አረገ፣ ይሄ እኮ ቢጫ ካርድ አያሰጠኝም ይልና ተበሳጭ ተበሳጬ ቀይ ካርድ ተሰጥቶታል ወይም ሊሰጠው ዳኛው ና ብሎ እየጠራው ነው። ወደ እሱ እየመጣ እያለ አጠገቡ የነበረን ኳስ ወይም ሊመታ የተዘጋጀን ኳስ በርቀት ይመታው። ብስጭት ማለት ነው። በብስጭት ሁለተኛ ዳኛው ላይ ደግሞ ምን ያመጣል? ዲሴንት ባህሪ በጎደለው ሁኔታ፣ ጥሩ ባህሪ በጎደለው ሁኔታ ዳኛውን ማነጋገር ይጀምራል። ከኔጋለዋን ተጠብነ ምናምን ይሄ አለ አይደለም። ምንድን ነው፣ በሌላ ቋንቋ ፕሮቴስት አረገ፣ የዳኛውን ውሳኔ ተቃወመ። የዳኛውን ውሳኔ ሲቃወም ቢጫ ካርድ ነው። የቆመን ኳስ እንደገና እንዳይጀምር ለማዘግየት አርቆ መምታት ቢጫ ካርድ ነው። አሁን ቀይ ካርድ ሰጥቶታል፣ ጨርሷል። ልጁ የሚሰጡትን ካርዶች ሁሉ ወስዷል፣ ቢጫውንም ቀዩንም ወስዷል። ከዛ ደግሞ አልፏል። አለፈና ይሄንን መስራት ሲጀምር ለዛ ብሎ ዳኛው ና ብሎ ቢጫ ካርድ አይሰጠውም፣ ይመዘገባል በውስጥ ታዋቂ ይና በሶስተኛ ቢጫ ካርድ እንዳለበት ዲሲፕሊን ኢቨን ውጣ ካለውም በኋላ አጠገቦ የነበረን ተጫዋች በቦክስ መቶት ሊወጣ ይችላል። ሌላ ቀይ ካርድ አትሰጭውም። ሁለተኛ ቀይ ካርድ አትሰጭውም። በዛ በአንድ ጨዋታ ሜዳ ላይ በአንድ ቅጽበት ሁለት ቢጫ ካርድ አትሰጭውም። ድርጊቱ ግን ይጻፋል። ዲሲፕሊን መሙሊያው ላይ ከጨዋታ በፊት፣ በጨዋታ ጊዜ፣ ከጨዋታ በኋላ የሚደረጉ ድርጊቶችን ሁኔታዎችን መሙሊያ ቦታ አለያ እዛ ላይ ሄዶ ከጨዋታው ፍጻሜ በኋላ በሚለው ላይ ቢጫ ካርድ ተሰጥቷል፣ ቀይ ካርድ ተሰጥቷል ተጫዋቹ ሲቀበል፣ በዚህ ጊዜ እንዲህ አድርጎ ይህን ፈጽሟል፣ ሲወጣ እንዲህ ነበረ ብሎ ይጽፈበታል። በመጀመሪያ ጥፋቱ ሰውም በመርገጥ ከሆነ ቢጫ ካርድ ያገኘው፣ ቀይ ካርድ ያገኘው በሱ ድረስ ያለው በዛ በህጉ ይስተናገዳል። ከዛ በኋላ ያለው በብስጭት፣ በስድብ፣ በምናምን ባለው ሁኔታ ደግሞ በሪፖርቱ መሰረት ቅጣቱን ይጨምሩበታል። ለዛ ለጠፋው አንድ ጨዋታ ቀጥተውት እንደሆነ ከዛ በኋላ ለፈጸመው ሌላ አንድ ጨዋታ ይጨምሩበታል። ወይም ለሁለት ጨዋታ የሚያስቀጣ ከሆነ ድብድብ ምናምን ያለበት ከሆነ ሶስት ጨዋታ ሊቀጡት ይችላሉ። አንዳንዴ የገንዘብ ቅጣትም ይኖራል። አይ በውጮቹማ ደንበኛ እንግዲህ፣ እዚህ ሀገር በጣም በብዛት አልከታተልኩም ና ነው እንጂ በደንብ ነው የሚቀጡት በደንብ ነው የሚቀጡት። ስለዚህ የገንዘብም ቅጣት አለ። ደግሞ ከሁሉም በላይ ደግሞ ጨዋታ እንዳይጫወት ይደረጋል። ሶስት ጨዋታ መቀጣት በጣም ከባድ ነው፣ ከካርዱ በበለጠ የሚቀጣ ለክለቦቹም ይጎዳል። ስለዚህ ነው እዛ ላይ ልጆች ተጫዋቾች እንዲጠነቀቁ የሚደረገው ከዛ የተነሳ ነው። እና እነዚህ ናቸው እንግዲህ ይሄ ሶስተኛ ቢጫ ካርድ በሚል ቋንቋ የህጉ ባለሙያዎች አንዳንድ ጊዜ ሶስተኛ ቅጫ ቢጫ ካርድ የሚያሳይ ጥፋት ቢያጠፋ ምን ታደርገዋለህ? ቀይ ካርድ ሰጥተዋል፣ ይኸው እያሳየኸው ነው፣ እየወጣ እየሄደ ሌላ ወይ ይተፋበታል ወይ ደግሞ ዳኛው ላይ ያልተገባ ነገር ሊያደርግ ይችላል። ምን ታደርገዋለህ? አንዴ ነው የሚወጣው ካርድ። ሌሎቹን ካርዶ በካርድ የሚያሰጡ ጥፋቶችን እየፈጸመው የወጣ ከሆነ ልጁ እሱ በሪፖርቱ ላይ ይጻፍበታል። በስፖርቱ መንፈስ ግን ሶስተኛ ቢጫ ካርድ እንዳገኘ ሁለተኛ ቀይ ካርድ እንዳገኘ ታሳቢ ይደረጋል። በሪፖርቱ ላይ ብቻ ነው ይሄ የሚገለጠው እንጂ በተግባር አይታይም ለማለት ነው። ሶስተኛ ቢጫ ካርድ ሲባል እንግዲህ ይሄ ነው። በትክክለኛ አማርኛም ገልጸውታል ብዬ አስባለሁኝ፣ በውስተት አዋቂ ነገር ግን መጨረሻ ላይ በሚሰጠው የቅጣት መጠን አብሮ የሚካተት ነው ማለት ነው፣ ሶስተኛ ቢጫ ካርድ። ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። የዛሬውን መሰናዷችንን እዚህ ላይ እናብቃ። ኢንስትራክተር ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም የምንገናኝ ነው የሚሆነው እስከ ሳምንት ቸር ቆዩልን።